ያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም የጦርነት አጀንዳን የማስተዋወቅ አላማ ያለው የተባለለት የጠቅላይ ሚኒስትሩ የአውሮፓ ጉዞ ተጀምሯል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንንም አግኝተዋል። ጠቅላይ ሚኒስትሩ የተለያዩ የአውሮፓ ሀገራትን እንደሚጎበኙና ይህ ጉዟቸው ሚስጢራዊ እንዲሆንላቸው ፍላጎታቸው እንደነበር ኢትዮ ፎረም መዘገቡ ይታወሳል። ዝርዝሩ ተዘጋጅቷል። የብልጽግናው መንግስት የትግራይ ተወላጆችን በማደራጀት እያስታጠቀ መሆኑ ተሰማ። አገዛዙ በአፋር ክልል እያደራጀ ያለው ታጣቂ ኃይል ህወሓትን የሚዋጋ ነው ተብሏል። በዝርዝር የምንመለከተው ጉዳይ ይሆናል። የሚኒስትሩን ማስጠንቀቂያ ተቀባይነት የሌለው ነው ሲሉ የህክምና ባለሙያዎች ገለጹ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ደግሞም ህዝብ የማስለቀስ ፕሮፓጋንዳ እየተከናወነብን ነው ይላሉ። ሁለቱንም መረጃዎች ይዘናል። ህወሓት ከኤርትራ ጋር እንሰራለን አለም። ድርጅቱ ከጎረቤቶቻችን ጋር የምናደርገው ሰላም የመፍጠር ግንኙነት አያሸማቅቅንም ሲልም ገልጿል። የብልጽግናው አገዛዝ ሰላምን መንሳት የስልጣን ማስቀጠያ ስልት አድርጎ እንደወሰደውም ተብራርቷል። ታደምጡታላችሁም። የብል ጽግናው መንግስት የዩኒቨርሲቲ መምህራንን ለስብሰባ ጠራም። ይህ በእንዲህ እንዳለ የኢትዮጵያ መምህራንና የጤና ሰራተኞች ገቢያቸው እየቀነሰ መምጣቱንና ከሙያቸው ለቀው የመውጣት ፍላጎታቸው ደግሞ በእጅጉ መጨመሩን አንድ ጥናት አመልክቷል። ሌላኛው መረጃችን ነው፣ ሶስት የመናውያን በኤርትራ ባህር ኃይል መገደላቸው ታወቀ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የሚኒስትሩ ማስጠንቀቂያ ተቀባይነት የሌለው ነው ሲሉ የህክምና ባለሙያዎች ገለጹም። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ደግሞ ህዝብ የማስለቀስ ፕሮፓጋንዳ እየተከናወነብን ነው ብለዋል። የሀገሪቱን ኢኮኖሚ በጦርነት ያወደሙት ለነ አይኤምኤፍ ብድር ሲሉም የዜጎችን ህይወት በኑሮ ውድነት ያቃወሱት የብልጽግናው ሹማምንት ከሰሞኑ ህዝባዊ ጥያቄዎች መነሳት መጀመራቸውን ተከትሎ ስጋታቸውን እየገለጹ ያሉት ፕሮፓጋንዳ ተከፈተብን በማለት ነው የአገዛዙ ቃል አቀባይ ከተለገሰት ከቀናት በፊት የህክምና ባለሙያዎችን መሰረታዊ ጥያቄ የብሶት ፖለቲካ የሚል ታርጋ ሰጥተው አቅርበውም ነበር። አሁን ደግሞ ከንቲባ አዳነች አበቤ ህዝብ የማስለቀስ ፕሮፓጋንዳ ተከፍቶብናል ብለዋል። ህዝብ የጠየቀው የሚያለቅሰውን በኑሮ ቢሆንም ከንቲቧ ግን ምሬትን ማጋነን እየተከናወነብን ነው ባይ ናቸው። ለህዝባችን የኑሮ መቃለል አንድ ነገር ጠብ ማድረግ በማይችል የፕሮፓጋንዳ ስራ ህዝባችንን የሚያስለቅሱ በማስለቀስ ኑሮን ያቃልሉለት ይመስል ምሬቱን አጋነው ለተጨማሪ ምሬት ለመስጠት ለራሳቸው ጥቅም የሚገለገሉበትን በተለያየ መንገድ ሲያጋጥመን እናያለን። ለእነሱም ዛሬ ይሄ መልእክት እንዲደርሳቸው እንሻለን። አልቅሶ ማስለቀስ ለህዝባችን በኑሮ ጫናው ላይ ሌላ ጫና ለማምጣት ካልሆነ በስተቀር አንዳች የሚፈይደው ፋይዳ የለም። በእርግጥ የህክምና ክትትላቸውን ከጥቂት ቀናት በፊት አሜሪካን አገር ድረስ ተጉዘው አከን ሆኖ ለተመለሱ ከንቲባም የአንድ የኢትዮጵያ ዶክተር ዳቦ ቸገሬ ጥያቄም የማስለቀስ ፕሮፓጋንዳ ነው ቢሉ የሚያስገርም አይሆንም። ህልማችንን ብልጽግና እያኖረን ነው በሚል የሚገልጹ ሹማምንት የሌሎች የኑሮ ሁኔታን መጋረዱም አይቀርም። መሬት ላይ የምናየውና ቁጭ ብለን ደግሞ ይተዋየ ነው ያለነውን አዛምድን ስናይ የሚሰጠን ትርጉም አጠቃላይ ህልማችንን እየኖር ነው እንደሆነ ደግሞ የህልማችንን የመጨረሻ ጫፍ ለመጨበጥ የሚያስችል መንገድ ላይ ትክክለኛ መንገድ ላይ መሆናችንን የሚያሳይ ነው። የሆነው ሆኖ የህክምና ባለሙያዎች የስራ ማቆም አድማ በዛሬ ሁለትም ቀጥሎ ውሏል። የአድማ አስተባባሪዎች አሁንም በጤና ባለሙያዎች ላይ የሚፈጸመው ስር ማስፈራሪያና ዛቻ እንደቀጠለ መሆኑን እየገለጹም ናቸው። በብልጽግናው መንግስት በኩል ድረስ እስከዛሬ ምሽት ድረስ ያቋም ለውጥም አልታየም። ከሰሞኑ የጤና ምክትል ሚኒስትሩ ደረጀ ድጉማም አድማ የምታደርጉ ሀኪም እንዳትሆኑ እናደርጋችኋለን ፈቃዳችሁንም እነጥቀዋለን ሲሉ ዝተው ነበር። የጤና ባለሙያዎች ደግሞ ዛቻውና ማስፈራሪያው ውሃ የሚያነሳ ነገር አይደለም ሲሉ ምላሽ ሰጥቷል። ጤና ባለሙያውን ላይሰንስ እቀማለሁ ከስራ አሰናብታለሁ እያሉ በብዙ ማስፈራራቱ ተገቢ አይደለም ሲሉ አንስተው፣ አብዛኞቹ ጥያቄዎቹ በመነጋገር የሚፈቱ ናቸው። ስለዚህ ቁጭ ብሎ መነጋገሩ ከማስፈራራት ከዛቻ ይልቅ የተሻለው መንገድ ነው ብለን እናምናለን ሲሉ ያክላሉ። ዛቻና ማስፈራሪያው ውሃ የሚያነሳ ነገር አይደለም። ይህንን ፈርቶ ወደ ኋላ የሚመለስ ባለሙያም የለም። እንደዚህ አይነት ነገሮች እንደሚጠብቁን ገና ሀሳቡ ሲመጣና ስንነሳ የምናውቅ ነበር ስለዚህ ችግሮቻችንን በማስፈራሪያና በዛቻ ሊፈቱ የሚችሉ አይደሉም። ችግሩ የአምስትና የአስር ሰዎች ችግር አይደለም፣ የሁሉም የጤና ባለሙያዎች ጥያቄ ስለሆነም ጥያቄውን በእንዲህ አይነት ምላሽ መመለስም አይቻልም፣ ሲሉም ነው የተናገሩት። ላይሰንስ ልትቀማ ከስራም ልታባረር ትችል ይሆናል፣ ነገር ግን የምትመራውን ህዝብ ነው የምትጎዳው። ለምትመሩት ህዝብ ስትሉ እንዲሁም ለምናገለግለው ህዝብ ሲባል ጥያቄዎቻችንን እናምጣቸውና እንነጋገርባቸው ሲሉም አሳስበዋል።

የብል ጽግናው መንግስት የዩኒቨርሲቲ መምህራንን ስብሰባ ጠራም። ይህ በእንዲህ እንዳለም የኢትዮጵያ መምህራንና የጤና ሰራተኞች ገቢያቸው እየቀነሰ መምጣቱንና ከሙያቸው ለቀው የመውጣት ፍላጎታቸው ደግሞ በእጅጉ መጨመሩን አንድ ጥናት አመልክቷል። አገዛዙ ጭንቀቱ የመጨመሩ ማሳያ የሆኑ ድርጊቶች ውስጥ አንዱ ከሰሞኑ በየአካባቢው የተገኙ አዳራሾች ውስጥ ስብሰባዎችን መጥራቱ ነው። ከፋይናንስ ባለሙያ እስከ አርሶ አደርም ከህክምና ሙያተኞች እስከ ሲቪል ሰርቫንቶች በሰባት ዓመታት ውስጥ ያስገኘሁላችሁን እድሎች የሚል ሰነድ ተዘጋጅቶ ስብሰባዎችን እያከናወነም ይገኛል። የአንደኛና ሁለተኛ ደረጃ ትምህርት ቤቶች መምህራን ከነዚህ ውስጥ የሚገኙበት ሲሆን ትምህርት ቤቶችን በመዝጋት ጭምር የተካሄዱ ስብሰባዎች ጭብጥም ወዲያም የመምህራን ጥያቄ ደግሞ ወዲህ ሆኗል። ይህ ስብሰባ ከነገ ጀምሮ ደግሞ ለዩኒቨርሲቲ መምህራን የሚሰጥ ስለመሆኑ ታውቋል። የብልጽግናን ትሩፋቶች የሚገልጽ ሰነድ ተዘጋጅቶ መምህራንም መቅረት ክልክል ነው የሚል መልእክት ተልኮላቸዋል። በአንድ የከፍተኛ ትምህርት ተቋም ለሚገኙ የዩኒቨርሲቲ መምህራን የተላ ያለቀው ማስታወቂያ ነገ አስቸኳይ ስብሰባ ስላለም ሁላችሁም እንድትገኙ እያሳሰብን መቅረት ፈጽሞ ክልክል ነው ይልናም፣ ውሃና ሞባይል ይዞ መግባት አይፈቀድም በማለትም አሳስቧል። የሕክምና ባለሙያዎች የፈጠሩትን ንቅናቄ ተከትሎ መምህራንን በተመሳሳይ መንገድ ይሄዳሉ የሚለው ስጋትም አይሏል። ይህ በእንዲህ እንዳለ አክሽን ሄድ ባካሄደው አዲስ ጥናት በርካታ የኢትዮጵያ መምህራንና የጤና ባለሙያዎች የገንዘብ እጥረታቸው እየተባባሰ የስራ ሁኔታቸው እያሽቆለቆለና ሙያቸውን ለቀው የመውጣት ፍላጎታቸው ደግሞ እየናረ ስለመምጣቱ አመላክቷል። በሪፖርቱ መሰረት የኢትዮጵያ ትምህርት ቤቶች በጀት ባለፉት አምስት ዓመታት ውስጥ በ50 በመቶ ወርዷል። ይህ የገንዘብ ጫና መሰረታዊ የትምህርት ቁሳቁሶች እጥረት እንዲከሰት ምክንያት ሆኗል ያለው ጥናቱም በጥናቱ የተሳተፉ ሁሉም መምህራን በትምህርት ቤቶች መሳሪያዎችና የመምህራን መጽሐፍት ከፍተኛ እጥረት እንዳለባቸው ያትታል። 80 በመቶ በላይ የሚሆኑት ውስን መሳሪያዎችን ከስራ ባልደረቦቻቸው ጋር ለመጋራት እየተገደዱ ነው ሚላል ጥናቱም አክሎም 91 በመቶ የሚሆኑ የሀገሪቱ መምህራን የስራ ሁኔታቸው እየተባባሰ መምጣቱን የሚያብራራ ሲሆን 96 በመቶ የሚሆኑት ደግሞ ባለፉት ከሶስት እስከ አምስት ዓመታት ውስጥ ምንም አይነት የሙያ ስልጠና እንዳላገኙ ተናግረዋል ብሏል። እነዚህ ጫናዎች 91 በመቶ የሚሆኑ የኢትዮጵያ መምህራን ሙያቸውን ለመልቀቅ ፍላጎት እንዳላቸው እንዲገልጹ አድርጓቸዋልም ተብሏል። በኢትዮጵያ በጤናው ዘርፍ ያሉ ችግሮች ከዚህ አነሱ አይደሉም። በጥናቱ ዳሰሳ በተደረገባቸው የህክምና ባለሙያዎችም ገቢያቸው ከበቂ በታች ስለመሆኑ ገልጿል። ከሁሉም በላይ ደግሞ ሰባ አምስት በመቶ የሚሆኑ የህክምና ባለሙያዎች ገቢያቸው በመቀነሱ የተነሳ የቤተሰቦቻቸውን የምግብ መጠን ለመቀነስ እንደተገደዱ ተናግሯል። እንደዚሁም ሁሉም ምላሽ ሰጪዎች ከፍተኛ ጭንቀት እንዳለባቸው የገለጹ ሲሆን 65 በመቶ የሚሆኑ የሀገሪቱ የህክምና ባለሙያዎች ደግሞም ሙያውን ለመልቀቅ ፍላጎት ያላቸው ስለመሆኑ ጥናቱ ያብራራል። የብልጽግናው መንግስት የትግራይ ተወላጆችን በማደራጀት እያስታጠቀ መሆኑ ተሰማ። አገዛዙ በአፋር ክልል እያደራጅ ያለው ታጣቂ ኃይል ህወሓትን የሚዋጋ ነው ተብሏል። ወዲ አንጥሩ በሚቀጽል ስማቸው የሚታወቁት ጀነራል ገብረ እግዚአብሔር በየነ ደግሞ ይህንን የትግራይ ተወላጆችን የያዘውን ታጣቂ ኃይል የሚያደራጁና በብልጽግናው አገዛዝ ስምሪት የተሰጣቸው መኮንን ናቸው ሲል የስለላ መረጃዎችን የሚያስነብበው አፍሪካን ኢንቴልጀንስ ጽፏል። ዘገባው እንዳለው ከትግራይ ሰራዊት የከዱና ወደ አፋር ክልል ሄደው እንዲደረ እንዲደራጁ የተደረጉ ታጣቂዎች በብልጽግናው መከላከያ ጦር ትጥቅና ስንቅ የሚቀርብላቸው ናቸው። ቁጥራቸው በመቶዎች ምናልባትም በሺዎች ይቆጠራሉ ያላቸውን እነዚህን ታጣቂዎችን የሚያደራጁት ወዲያን ጥሩ ወይንም ጀነራል ገብረ እግዚአብሔር በየነም ባሳለፍ ነው ሚያዚያው ወደ ሰመራ ተጉዘው ወታደራዊ አደረጃጀትና መዋቅር ሰርተዋልን ብሏል። ይህ ብልጽግና ሰራሽ ታጣቂ ኃይል ትግራይን ከትግራይ ልጆች ጋር ለማዋጋት ያለመ ሲሆን ታጣቂ ኃይሉን የሚመሩት ወዲያን ጥሩ ደግሞ የቲዲኤፍ አምሳኛ አርሚ አዛዥ እንደነበሩ ዘገባው አስነብቧል። ጀነራሉ የኦህዴድ ብልጽግና ተሿሚ የሆኑት የጌታቸው ረዳ ደጋፊ እንደነበሩ ጻፈው። አፍሪካን ኢንቴሊጀንስ ጥር 15 በተካሄደው እና የቀድሞ የጊዜያዊ መንግስት ፕሬዚደንት በካሃዲነት የወነጀለው የትግራይ ሰራዊት አመራሮች ስብሰባ ላይ የተቃውሞ ድምፃቸውን ያሰሙ ናቸውም ብሏል። ጌታቸው ፓርቲ አቋቁም ይታገላለሁ እያሉ የአብይ ተሿሚ ሆኖ በቀጠሉበት በዚህ ወቅት የእርሳቸው ደጋፊዎች ደግሞ ታጣቂ ኃይል በመፍጠርና በማደራጀት ስራ በዝቶባቸዋል ሲልም ገልጿል። ከነዚህ የጌታቸው ሰዎች መካከል የኮሚኒኬሽን ቢሮ ኃላፊው ረዳኤ ሀለፎም እና የደቡብ ምስራቅ ዞን አስተዳዳሪ ያሉ ጸጋይ ገብረ ተክሌም በብልጽግናው እገዛ በአፋር ክልል ውስጥ እየተደራጀ ያለው ታጣቂ ኃይልን የሚያስተባብሩ ናቸውም ብሏል። የደቡብ አፍሪካው የሰላም ስምምነት እንዲህ ያሉ ተግባራትን የሚከለክል ቢሆንም አማራም በአማራ ልጆች መጨረስ የሚል ፖሊሲ ይዞ ባለፉት አመታት የአማራ ክልልን አድማ ብተናና የልዩ ሚሊሻዎችን በማሰልጠን በፋኖ ላይ ያዘመተው የብልጽግናው መንግስት አሁን ደግሞ በትግራይ ክልል የትግራይ ተወላጆችን በትግራይ ላይ ለማዝመት የሚያስችለውን እንቅስቃሴ ጀምሯል። በዘገባው ላይ ስማቸው የተጠቀሱ ሰዎች ስለ ጉዳዩ እስካሁን የሰጡት ምላሽ እና አስተያየት የለም። ህወሓት ከኤርትራ ጋር እንሰራለን አለም። ድርጅቱ ከጎረቤቶቻችን ጋር የምናደርገው ሰላምን የመፍጠር ግንኙነት አያሸማቅቀንም ሲልም ገልጿል። የብልጽግናው አገዛዝ ሰላምን መንሳት የስልጣን ማስቀጠያ ስልት አድርጎ እንደወሰደውም ተገልጿል። የህወሓት ፖሊት ቢሮ አባሉ አብርሃም ተከስተም ከብልጽግናው መንግስት ከሻቢያና ከሌሎችም የትግራይ ጎረቤቶች ጋር ስላለው ግንኙነት ዝርዝር ማብራሪያ ሲያቀርቡም ተሰምቷል። በ1983 የነበረችውን ኢትዮጵያን ኢህአዴግ በሰላም በልማት በመሰረተ ልማት ግንባታ እንደዚሁም በአገር አንድነት ዙሪያ የሰራቸውን ተግባራትን የዘረዘሩት አብርሃም ተከስተም የብልጽግናዎቹ አለቃም 27 ዓመት ጨለማ ነበር ሲሉ የተናገሩትን በማስታወስ ጨለማውማ አሁን ነው የሚል ይዘት ያለው ማብራሪያም ሰጥቷል። ግንቦት 20 ከጦርነት ወደ ሰላም ካፋኝነት፣ እስከነጉድለቱም ቢሆን ወደ ዲሞክራሲ፣ እንደዚሁም ወደ አዲስ ህገ መንግስታዊ ስርዓት ግንባታ፣ ከድህነት ወደ ፈጣን ኢኮኖሚያዊ እድገት፣ ከጎረቤቶቻችን ጋር ከመፋጠጥ ወደ መግባባትና አብሮ የማደግ ዲፕሎማሲና ዝምድና ያሸጋገረን ታሪካዊ ምዕራፍ ነው ሲሉም ነው የተሰሙት። በአሁኑ ወቅት ህወሓት ከሻቢያ ጋር ስላለው ግንኙነት ሲናገሩም የማንም ፈቃድ ሳያስፈልገን ለሰላም ስንል ከኤርትራም ጋር በትብብር እንሰራለን ብለዋል። ከጎረቤት ህዝቦች ጋር ሰላምን መፍጠር ምንም የሚያሸማቅቅ ነገር የለውም ያሉት አብርሃም ከኤርትራ፣ ከአማራ፣ አፋር፣ ሱዳን፣ አገው፣ ከሁሉም ጋር ሰላም ነው የሚያስፈልገን የሚጠቅመንም እሱ ነው ሲሉም አክለዋል። ሰላም ያስፈልገናል። ለሰላም በትኩረትና በሚገባ እንበረታለን ከኤርትራ ኤርትራ ጋር ሰላም ነው የሚያስፈልገን ለሰላም ሲባል ደግሞ እንሰራለን። በተለይ ህዝብ ለህዝብ ግንኙነቱን በተመለከተ በስፋት መንቀሳቀስ አለብን በማለትም ነው የተናገሩት። ምእንተ ሰላም ቃ ክንሰራ ይነ ብፍላይ ኣብቲ ህዝቢ ንህዝቢ ርክብ ብገፊሕ ክንከደሎና ዝብላ ምንም ዘሰክፍ ነገር የብሉን ሰላም እንዲሰፍን ህዝብ ለህዝብ እንዲገናኝ የማንንም ፍቃድ ሳያስፈልገን እንሰራለን። ይህ ማለት ጦርነት እንሻለን ማለት አይደለም። ለማሸማቀቅ የሚደረግ ጥረት አይገድበንም። ከአማራ ጋር የሚያገናኙን መንገዶች እንዲከፈቱ፣ ሰላም እንዲሆን፣ ሁሉም በነፃነት እንዲቀሳቀስ፣ እንዲነግድ እንሰራለን። ስለዚህ ከጉረቤቶቻችን ጋር ሰላም እንዲሰፍን እንሰራለን። ለዚህ ደግሞ የማንንም ፍቃድ አንጠይቅም። ከሰላም ያለፈ ለጦርነት ብለን የምናደርገው ነገር የለም። እንደዛ የሚሉት እንደዛ ስለሚያስቡ ነው። እኛ ግን ሰላም ነው እያልን ያለ ነው። የሚጠቅመን ስለሆነ ከኢትዮጵያ መንግስት ጋርም እኮ ሰላም ብለን እየሰራን ነው። ሻቢያን ወይም ኤርትራን ለመውጋት ነው እንዴ ከብልጽግና ጋር የተስማማ ነው? ጉዳዩን በጦርነት ሳይሆን በሰላም ነፍተው ብለን እኮ ነው እየሰራን ያለ ነው። እንደዛ አስበው ከነበረ እኛ እንደዛ አናስብም። ከሰላም ውጭ ሌላ አጀንዳ የለንም። ለምንድን ነው እንደዛ የሚያስቡት ላልከ ግን ስልጣናቸውን የሚያስጠብቁት እድሜያቸውን የሚያረዝሙት በዚህ መልኩ ስለሆነ ነው። ሰላም ከሰፈነ ሌሎች ብዙ ጥያቄዎች ይነሳሉ። ስልጣናቸው አደጋ ውስጥ ይወድቃል። ይህንን ያሉት አብርሃም የቀድሞውን የአቶ ጌታቸውን ጊዜ መንግስትን ጦርነት ነው የሚፈልጉት እያለ ሰውን በማሸበር የስልጣን እድሜውን ሊያራዝም ይጥር ነበር በማለትም ሲኮንኑ ተደምጧል። የአቶ ጌታቸውን ቡድን የብልጽግና አሽከር ሲሉ የጠሩት አብርሃም እኔ ይሻላችኋለሁ፣ እነዚህም ሰላም አይፈልጉም፣ ከሻቢያ ጋር አብረው ሊወጓችሁ ነው እያለም ለኢትዮጵያ መንግስት ያለውን አሽከርነት ለማሳየት ይሞክር ነበር ብለዋል። የሰላም ስምምነት ከፈጸምነው አካል ጋር ፕሪቶሪያ ሙሉ በሙሉ ይተግበር እያለ ነው። ስምምነት ካልነበረን አካል ጋር ደግሞ ለሰላም እየሰራን ነው። ህወሓትም ይሁን የትግራይ ህዝብ ከሰላም ውጭ ሌላ አጀንዳ የላቸውም። በውስጥም በውጭም ያለው ሁሉም ትግራዋይ ደግሞም ለሰላም ጠንክሮ መስራት አለበት ሲሉም ነው የተደመጡት። የጦርነት አጀንዳን የማስተዋወቅ አላማ አለው የተባለለት የጠቅላይ ሚኒስትሩ የአውሮፓ ጉዞ ተጀመረ። ጠቅላይ ሚኒስትሩ የተለያዩ የአውሮፓ ሀገራትን እንደሚጎበኙና ይህ ጉዟቸው ሚስጥራዊ እንዲሆንላቸው ፍላጎታቸው እንደነበር ኢትዮ ፎረም መዘገቡ አይዘነጋም። የአውሮፓ ጉብኝታቸውን ከፈረንሳይ የጀመሩት ጠቅላይ ሚኒስትር አብይ ፓሪስ ሲደርሱም የሀገሪቱ ፕሬዚደንትም ይሁን የውጭ ጉዳይ ሚኒስትር አልተቀበሏቸውም። ጠቅላይ ሚኒስትሩ በሚስጥር እንዲያዝላቸው ፈልገውት የነበረውን ይህንን ጉዟቸውን የጀመሩት በትናንት ነው ለት ሲሆን ይዘው የተጓዙት ደግሞ ባለቤታቸው ዝናሽ ታያቸውን ብቻ ነው። በፓሪስ ሲደርሱም የፈረንሳይ ፕሬዚደንትም ሆኖ የውጭ ጉዳይ ሚኒስትራቸው ኤርፖርት ሂደው አልተቀበሏቸውም። ለሚኒስትሮች ስብሰባ ብራሰልስ የከረሙት የውጭ ጉዳይ ሚኒስትራቸው ጌዲዮን ጢሞቴዎስን ፓሪስ ላይ የሚያገኙትና ከሚስታቸው ጋር ብቻ የአውሮፓ ጉዟቸውን የጀመሩት ጠቅላይ ሚኒስትሩም ሌሎች የምዕራብና መካከለኛ አውሮፓ ሀገራትን የሚጎበኛሉ ተብሎ ይጠበቃል። ከውጭ ጉዳይ ሚኒስትራቸው ጋር በጋራና በተናጠል የሚጎበኛቸው ሀገራት ጠቅላላ ብዛትም ሰባት ነው ተብሏል። ጠቅላይ ሚኒስትሩ ከፈረንሳይ በኋላ የሚጓዙት ወደ ሮም፣ ለንደንና ምናልባት በርሊን ተብሎ እንደሚጠበቅ የተነገረ ሲሆን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደግሞ ፊንላንድ፣ ስዊድንና ኖርዌይ ይጓዛሉ ተብሏል። ይህንን በሚስጥር እንዲያዝላቸው ፈልገውት የነበረው የአውሮፓ ጉዟቸውን ለምን መደበቅ እንዳስፈልጋቸው ግልጽ ባይሆን አይሆንም የጉዞ ዓለም አቀፍ ጦርነትን ለማስተዋወቅና ምክንያቱን ለማስረዳት ነው የሚል ግምት ተሰጥቶታል። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ካረፉ በኋላም ከፕሬዚደንት ኢማኑኤል ማክሮን ጋር ተገናኝቶ መነጋገራቸው ታውቋል። ጠቅላይ ሚኒስትሩም ፍሬያማ ውይይት አድርገናል ሲሉ ነው የገለጹት። ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ግን ከፕሬዚደንት ማክሮን በኩል ስለ ውይይቱ የተባለ ነገር የለም። በእንግሊዝ፣ ጣሊያን፣ ጀርመን እና ሌሎች ሀገራትም የሚደረገው ይህ ያልተለመደው የጠቅላይ ሚኒስትሩ ጉዞ ኤርትራ ላይ የሚከፍቱትን ጦርነት በማስመልከት ዲፕሎማሲ ድጋፍ ለመፈለግ ነው የሚሉት ምንጮች። በሌላ በኩል ደግሞ በሀገሩ ውስጥ ሌላ ከፍ ያለ ውጊያን ከማካሄዳቸው በፊት ወደ አውሮፓ መጓዝን መርጧል ሲሉ ያክላሉ። የልማትና የሰላም አጀንዳ ይዘው ወይም የአውሮፓ ባለ ሀብቶችና መንግስታትን በኢትዮጵያ ውስጥ የስራ እድሎችን የሚፈጥሩ ፕሮጀክቶችን ይዘው እንዲገቡ ለማግባባት ያለመ ጉዞ የማድረግ ልምድ የሌላቸው ጠቅላይ ሚኒስትሩም ከጦርነት አጀንዳ ውጭ ይህንን ያክል ብዙ ሀገራትን የሚያካልል ጉዞ የማድረግ ልምድ የሌላቸው መሆኑን በማስታወስ አሁንም ውጊያን ለማስተዋወቅና ተረዶ ለማለት ነው ይላሉ። ከዛ ያለፈ ዓለም አካለውም ብልጽግና ዎቹ ላይ የከፈተውን ጦርነት ተከትሎ የተገለለ በመሆኑም ያንን ለመቀልበስ ያለመ ሊሆን ይችላል ሲሉም ያስረዳሉ። ሶስት የመናውያን በኤርትራ ባህር ኃይል መገደላቸው ተነገርም የሀገሪቱ መንግስት ሶስት የመን ዜጎች በሻቢያው ባህር ኃይል ተገድሏል ሲል አሳውቋል። የየመን የዜና አገልግሎት ሳባ እንደዘገበው ከሆነ የኤርትራ ባህር ኃይል አባላት በየመናውያን አሳ ማስገሪያ ጀልባ ላይ በከፈቱት ተኩስ ነው ግድያው የተፈጸመው። በጀልባው ውስጥ ሰላሳ አንድ የመናውያን አሳ አስጋሪዎች እንደነበሩ የጠቀሰው ዘገባው በተከፈተባቸው ተኩስ ሁለቱ ወዲያውኑ ህይወታቸው ማለፉንም ይፋ አድርጓል። ሶስተኛው የመናዊ ደግሞ ቆስሎ ከፍተኛ ጉዳት ካጋጠመው በኋላ በተመሳሳይ ለሞት መዳረጉን ነው ዘገባው ያስረዳው። የየመን የግብርና ሚኒስቴር ባወጣው መግለጫ ግድያውን አጥብቆ እንደሚያወግዝ መግለጹንም የዜና ወኪሉ አስነብቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን፣ ቸር ያሰማን።